ሁለት በዓል ነው። እኔ ይሄ ምንም አይገባኝ። ይሄው አንጠልጥሎታል። ሰም ሰዓት ይብላ። ተው አንተ ሃምሳ ዓመት ሞልቶት ይዋሻል። እግዚአብሔር እንዲል ይሻል። የዚህ ሁሉ ህዝብ አጥያት ይሰራያል፣ የአንቺ ግን አይሰራኝ። እግዚአብሔርን አምኖና እግዚአብሔርን ሳያምን ሲኖር ያለው ልዩነት ማወቅ ትፈልጋላችሁ? አዎ። እሺ። እቺ እኛ ነን። እሺ እሺ ርዕስ ከመስጠት ጀምሮ እስከ መጨረሻው የጸሎት ሰዓት ድረስ እናንተ በማይክ የምትጮሁ ከሆነ እንዴት ነው እኛ የምንጸልየው? ኢየሱስን እንደ ዶክተር አብይ ቅድስት ድንግል እመቤታችንን ደግሞ እንደ ቀዳማዊ መቤዝናሽ ታያቸው። ለማነጻጸር ትንሽ ከባድ ነው። ሰላም፣ እንዴት ናችሁ? የኢየሱስ ስም የተባረከ፣ ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ላይ በማድረግ ጀምሩ ስሙን እንጎድ። አሁን ደግሞ ያየሁትን ነገር ላሳያችሁ። ጌታ በኢየሱስ ስም ሳቲ ብላ በኢየሱስ ስም የሃሎዊን መንፈስ ጠፍ ነገ ያስካችሁ የሞት መንፈስ በጌታ አልፈራሁም። እኔ አልፈራሁም። በኢየሱስ ስም ፍርሃት አያገኘኝም። በደሙ ተሸፍኛል። አሚን በሉ። ግን ያየሁት ነገር ትንሽ ያስፈራል፣ ቢሆንም ግን አልፈራም። እሺ፣ ይሄ ምንድን ነው? እሺ፣ ምን አይነት በዓል ነው ይሄ? ምን አይነት በዓል ነው? እኔ ይሄ ምንም አይገባኝም? ይኸው፣ አንጠልጥሎታል። ሰውየውን አንጠልጥሎታል። እግዚአብሔር ይገሰጽህ የሞት መንፈስ። ስልክ ደግሞ ሊዘጋ ነው ልልልል በኢየሱስ ስም የተወጋ ይሁን። አልፈራውም፣ ግን ትመችቶኛል። እሱ ይጣላል። በኢየሱስ ስም የተመታ ይሁን። ኧረ ምንድን ነው? ምንድን አስሮ የያዘው ነገር? በኢየሱስ ስም ይመታ። ምን አይነት አምልኮ ነው? ኧረ እንደዚህ አይነት መንፈስ ሽባ ይሁን። ክብር ለኢየሱስ ይሁን። አምልጭይቴ እግዚአብሔር ካንቺ ጋር ይሁን። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን ስም እኔንም ሰው ሰራሹን የፕሮቴስታንት ቴዎሎጂ አድምጡት።

ፓርላሜንታዊ ስርዓትና መለኮታዊ ስነ ስርዓት በጣም ይለያያል። ኢየሱስን እንደ ዶክተር አብይ ቅድስት ድንግል መቤታችንን ደግሞ እንደ ቀዳማዊት እመቤት ዝናሽ ታያቸው። ለማነጻጸር ትንሽ ከባድ ነው ሰውየው። እነዚህ ሁለት ሰዎች ፍጡራን ናቸው። ክርስቶስ ኢየሱስ ደግሞ የዓለም ፈጣሪ፣ እመቤታችን ደግሞ ሰውም አምላክም የሆነውን ኢየሱስን የወለደች ነች። እመቤታችንን በቃ ምንም አደለችም ለማለት በዚህ ደረጃ ወርደ ሰው ሰራሽ ትምህርት ማስተማር አይጠበቅብን። እኛም እናምነው መጽሐፍ ቅዱስ ያላትን ነው። አንቺ ከሴቶች መካከል ተለይተሽ የተባረክሽ ነች። ፖለቲካውን አታጨማልቀው። ጠቅላይ ሚኒስትር ዶክተር አብይ እኮ የሁላችንም ጠቅላይ ሚኒስትር ናቸው፣ ፕሮቴስታንት ቢሆኑም ማለት ነው። በዚህ ደረጃ አትሽለጥለጥ። ደግሞ ካለህ ከቀደሙ አባቶች ትምህርት ከመጽሐፍ ቅዱስ ጥቅስ ጠቅስ አስተምር። ዶክተር አብይን እንደ ኢየሱስ ክርስቶስ ቀዳማዊ መቤዝ እናሽታያቸውን እንደ መቤታችን አይመጣውም። በዚህ ደረጃም አትደድብ። ወንድም አለ ወዳችኋለሁ። አንደኛ ያላነሰውን ርስ አንስተሃል። ሁለተኛ ደግሞ ምንድን ነው አሁን እዚህ ጋር አሁን እዚህ ጋር ምንድን ነው ስተቱ? ዮናታን ወንድማችን ስናገር የነበረው ምሳሌ እና አንድ ላይ አድርጎ ከኢየሱስ ጋር የተናገረው ነገር ምንድን ነው ስተቱ? እሱ በመስቀል ላይ ሞተ፣ እኛ ይወት አገኘን። ኢየሱስ በሰራው ስራ እንዲሁ በጸጋ ድነናል። መጽሐፍ ይሄንን ይናገራል። ሰው በልቡ አምኖ ይጸድቃል፣ ባፉ መስክሮ ይድናል። ኢየሱስ ጌታ እንደሆነ ባፉ ከመሰከረ ትድናል። እሱ በሰራው ስራ ማመን ብቻ ነው። ከዛ በኋላ ጸድቃል፣ ድናሃል። ከኛ ምንም አይነት አስተዋጽኦ የለም፣ የኛ እጅ የለም፣ የማንም እጅ የለም። ኢየሱስ በሰራው ስራ አምልጠናል፣ ድናሃል። ይሄ ምንድነው ስተቱ? ምሳሌ ነው። አለቀ ምሳሌ አሁን ደግሞ ትክክል እኮ ነው የተመረጠውም ጥያቄ የሚመልስ የሚጠየቅም ይሄ ለምን አልተሰራም ይሄ ለምን አልሆነም ይሄ እንዲ ለምን የሚጠየቀው እሱ ብቻ ጠቅላይ ሚኒስቴራችን ዶክተር አብይ እና ቀዳማዊት እመቤት ማን ነው እሷም ትግባ ብሎ እንትን ያለው የለም እኮ እሱ ስለገባ ነው እሷም የገባቸው አረል ስለዚህ ኢየሱስ በሰራው ስራ እኛም ገብተናል ምሳሌው ላይ ምንድነው ችግሩ አሁን በኢየሱስ በኩል የእግዚአብሔር ልጆች ሆነናል ከጥፋት መንደር ወደ ህይወት መተናል ማን በሰራው ስራ? ኢየሱስ በሰራው ስራ። ከኛ ምንም መስተዋጽኦ የለም። አሁን እዚህ ጋር የመቤታችንን ምን አመጣ? ለምን አነሳ? ያየነን ልጅ አየ። አንተ እንደምንም አድርገህ ባልተጻፈበት ቦታ ላይ መቅደስ ስለምትፈልግ፣ በሷ በኩል ምልጃ፣ በሷ በኩል ብዙ ነገር ስለምትል ይሄ ደግሞ የተጻፈ ስላልሆነ ዋጋ እየከፈልክ ነው። አማላጅ ኢየሱስ፣ አዳኝ ኢየሱስ፣ ሁሉ ነገራችን ኢየሱስ። የአዳነን የተሰቀለው ዋጋ የከፈለው እሱ። ሌላ ማንም ስለኛ ዋጋ የከፈለው የለም። ስለዚህ ቁርጥን ወቅ። ሰው ሰራሽ ትምህርት፣ አንተ አሁን ያወራው እንጂ ምንድን ነው ሰው ሰራሽ ትምህርት። አንተ እንዴት ነው በዚህ እድሜ እንደዚህ የጨለማ ጉዞ አይከብድም? መጽሐፍ ቅዱስን አንብብ፣ ተራታታ አንብብ፣ አለቀ። ዮናታንን ስለምጠላ ብቻ እንደዛ ያለ ነገር ስለተናገርክ የተናገርክበት መንገድ ልክ ሊሆን አይችልም። ከመጽሐፍ ቅዱስ አንጻር ልክ ነው፣ ምንም ማድረግ አይቻልም። የተናገረው ምንም ስህተት የለም። ይሄ ውሸት ነው ካለ ማስረጃም እንግዲህ ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ስሙ ይልልም። ይሄን በደንብ አርጋችሁ ስሙ ማሮች ሰው እግዚአብሔርን አምኖና እግዚአብሔርን ሳያምን ሲኖር ያለው ልዩነት ማወቅ ትፈልጋላችሁ? አዎ። እሺ፣ እቺኛ ነን። እሺ፣ አዎ፣ አሁን በእኛ ህይወት ውስጥ በእኛ ህይወት ውስጥ በምንኖረው በየትኛው ሁኔታ የትኛውም ደስታ ቢሆን፣ ሀዘን ቢሆን፣ የሚያስቅ ቢሆን፣ የሚያስለቅስ ቢሆን የትኛውም ሁኔታ ኑሯችን ውስጥ አያችሁ፣ እግዚአብሔርን ሳናምን እግዚአብሔርን ሳንደግፍ መጽሐፍ ቅዱስ ምን እንደሚል ንገራችሁ። አዎ፣ በፍጹም ልብህ በእግዚአብሔር ታመን በራስህም ማስተዋል አትደግፍ ይላል። እስቲ በራሳችን ማስተዋል ተደግፈን እንየው ምን ይፈጠራል። በራሳችን ማስተዋል ብንደግፍ ምን ችግር አለው? ሌትስ ሲ እሺ አረ በራሴ ማስተዋል እደገፋለሁ፣ እግዚአብሔርን ማመን አያስፈልግም፣ ችግር የለውም። ዋንቱ ስሪ። ምን ሆነ? ሰመጠ፣ ሰመጠ፣ ተሸነፈ። አይደለ? አይ በዚህ በኩል ስለሞከረ ነው። እስቲ አሁን ደግሞ በዚህኛው ሳይድ ደግሞ እንሞክር። እግዚአብሔርን ማመን ብዙም ማስፈላጊ አይደለም፣ በራሴ ማስተዋል ደገፋለሁ። ኢትስ ኦኬ፣ ኦኬ ብለን ምን ሆነ? ሰመጠ፣ አሁንም ሰመጠ። አይደለ? እስቲ አሁን ደግሞ በእግዚአብሔር እንደገፍ። ትታያችኋለች? አዎ እቺን በእግዚአብሔር መታመን እንበላት። እሺ እሺ። በእግዚአብሔር ላይ ያለንን እምነት ሪፕረዘንት ታደርግልናለች። እሺ እሺ። አይ በቃ አሁንስ እየሰመጠ አስቸገረኝ። በቃ ስለዚህ በእግዚአብሔር እንደገፍ። በፍጹም ልብ በእግዚአብሔር ታመበሉስቲ በፍጹም ልብ በእግዚአብሔር ታመን። አያችሁ፣ በእግዚአብሔር ስንታመን በራሳችን ማስተዋል ሳንደገፍ ስንቀር ተንሳፈፈ። ከሁኔታዎች በላይ ሆነ፣ አሸናፊ ሆነ፣ ስኬታማ ሆነ ህይወታችን። ኦኬ ኦኬ። ስለዚህ በእግዚአብሔር መታምን ለህይወታችን በጣም ጥቅም አለው ማለት ነው። በፍጹም ልባችን በእግዚአብሔር መታምን፣ በራሳችን ማስተዋል አለመደገፍ በጣም ለህይወታችን ይጠቅመናል ማለት ነው። ተመልከቱ፣ እንዴት እንደተንሳፈፈ አይደለ? ቆንጆ መልዕክት አለ። ክብር ለኢየሱስ ይሁን ይሁን። ለሁላችንም ይጠቅማል። ደስ ይላል። ክብር ሁሉ ለኢየሱስ ይሁን። ኢየሱስ ብቻውን ነው እንግዲህ ምንም ማረግ አይቻልም። ስሙ ይነነ ይሄ ትክክለኛ በጣም ትክክል ነው። ብዙ ቦታ የተቸገርነው ነገር ነው። በደንብ አድርጋችሁ ስሙ። አረ ተስተካከሉ፣ ስሙ ይነነ ይሄ መልእክት ቤተክርስቲያን ውስጥ ጸሎት ልትመሩ መጀመሪያ ከእግዚአብሔር ቃልና ከዝማሪ አገልግሎት በፊት መድረክ ላይ የጸሎት መሪ ሆናችሁ ለምትቆሙ አገልጋዮች በፍጹም ትህትናና ፍቅር ተ ኦንሊ ሚዲያ ስለሆነ በአንዴ ብዙ ሰው ጋር በመድረስ አላማ ብቻ የተነገረ መልእክት ነው። ታናናሾቼ ነገ እንደዚህ አይነት ጸጋ ኑሯቸው ወደ መድረክ የምትመጡም አሁንም በቀናነት መልእክቴን የምትሰሙ በዚህ አገልግሎት ላይ ያላችሁ ሰዎች ፕሊስ የጸሎት መሪ ሆናችሁ መድረክ ላይ ስትወጡ እግዚአብሔር በእናንተ ውስጥ ሊያሳስበን፣ ሊነግረን ወይም እንድንጸልይበት ርዕስ አድርጎ ሊሰጠን የፈለገውን ርዕስ ንገሩን። የምታነቡልን ጥቅስ ካለ አንብቡልን። ከዛ ግን እኛ እንጸልይ ማለት ለእኛና ለመንፈስ ቅዱስም ጊዜ ስጡን። ቢሎጂካል ስቲን ላይክ እናንተ የጸሎት መጀመሪያ ተብሎ ከዛ ዘማሪው እስከሚቆምበት ደቂቃ ድረስ የሆነ ነገር እያላችሁ ነው። እናንተን እያዳመጥን ነው ሰውነን አደለ ላይክ እናንተንም የምታወሩትን ነገር እያዳመጥን ከዛ ደግሞ እኛም ከእግዚአብሔር ጋር እያወራን እግዚአብሔርም የሚያወራንን በመንፈስ ቅዱስ ወደ ልባችን የሚያመጣውንም ነገር እያዳመጥን በአንዴ አንችልም። ሶ በትክክል ይሄ ፕሮግራም ለማሟላት ዝም ብሎ ለመጫጫ ካልሆነ፣ የጸሎት ሰዓቱ ጸሎት መሆን ካለበት ርዕስ ሰጥቶ የጸሎት መሪ ጉባኤው ከመንፈስ ቅዱስ ጋር እንዲያወራ የልቡን ጩኸት በዛ በሰጣችሁት ሀሳብ ውስጥ ሆኖ እንዲጸልይ ጊዜ መስጠት አለባችሁ በመሀል መጥታችሁ ልታነቃቁን ሌላ እግዚአብሔር ቃል ጥቅስ የሚደግፍ ነገር ልታነቡ ትችላላችሁ ግን በቃ ከመጀመሪያ ልክ መድረክ ላይ ከቆማችሁበት ጀምሮ አሜን ብላችሁ እስክትወርዱ ድረስ ሩቲንሊ የሆነ ጩኸት ውስጥ ከሆናችሁ ያንን ጩኸት ያንን ነገር ከማዳመጥ ውጭ እኛ በጸሎት መንፈስ ልንሆን እንዴት ነው የምንችለው ማለት ሊትራሊ አንጸልይ ማለት ይህንን ማንም ሊከራከረኝ አይችልም ጉባኤው በሙሉ አሜን እያልን የምንስማማበትን የጸሎት ሰዓት አይደለም ብላችሁ ርዕስ ከመስጠት ጀምሮ እስከ መጨረሻው የጸሎት ሰዓት ድረስ እናንተ በማይክ የምትጮሁ ከሆነ እንዴት ነው እኛ የምንጸልየው? ወይም ጀስት ፕሮግራም ማሟላት ብቻ ነው የሚሆነው? ያ ጸሎት እንጂ የጸሎት ሰዓት አይሆንም። የጸሎት ሰዓት የሚሆን ከሆነ ርዕስ ሰጣችሁን፣ እኛ ደግሞ የምንጸልይበት የሆነ ጋፕ ሰጣችሁን፣ ከዛ ደግሞ በመሀል ትመልሳላችሁና በቃ አይ ዶንት ኖ ላይክ በቀናነት በዚህ መንገድ የምታገለግሉ ሰዎች ሁሉ በቀናነት እንድትሰሙ የሚፈልገው ደግሞ፣ ከብዙ ሰው ጋር ዲስከስ አድርጌ የብዙ ሰው ትዝብት ነው። ብዙ ሰው የፕሮግራም ጅማሬ ላይ ባሉ ጸሎቶች የእውነት ለመናገር አይጸልይም። ምክንያቱም ፕሮግራም መሪ ተብሎ የሚወጣው ሰውዬ በቃ እየጮኸ እያወራ ነው የሚጨርሰው። ጋፕ ታይም አይሰጥም ለጉባኤው። እና ፕሊዝ በጣም ጸጋችሁን እና አገልግሎታችሁን በማክበር ይሄን እላችኋለሁ ተባረ ከብዙዎች መካከል አንዱ እኔ ነኝ። ይህንን አሁን በሌላ ክፋት ምናምን እንደማታስቡ ተስፋ አደርጋለሁ። ግን የእሷንም የኔንም ማለት ነው። ክብር ለኢየሱስ ይሁን። መድረክ ላይ ቆንክ ብለህ ጀመርክ፣ አሜን ብለህ ትጨርሳለህ። በሳሳት ሁሉ እያወራ ነው። ምንድን ነው እኛ እንጸል፣ እንጸል፣ እንሄድ። በዘ ነገር ጉዳይ እንግባባ። እሺ እንግባ። ዝም በል አንተ፣ በጌታ በኢየሱስ አረ እባካቸው ይህን ነገር እናስተካክል። አንተ ገብተሃል። አንተ ንስ ሁለት ምንኛ ነገር እኔ እንደው የልቤን ነው የተናገረችው። ጌታ ምስክርን ተባረክ። ኧረ ኧረ እረፍት እየሰጣችሁ እ እንዴ አረ ተው ተው እንጂ። ይህንም በመልካም አስባችሁ እንደምትስተካከሉ ተስፋ አደርጋለሁ። ክብሩ ሁሉ ለኢየሱስ ይሁን። ኢየሱስ ብቻውን ያንናል። እንግዲህ ምንም ማድረግ አይቻልም። ወይንንም አንዱ ወጣት ትልቅ አገልጋይ ከኔ ጋር የተጋበዘ አንዷ ከጓደኛዋ እዛ ጋር እያወራች ነው። ሲሳሳ ቋያቸው መሰለኝ። ተነሽ ተነሽ፣ እግዚአብሔር እንዲህ ይላል አለ ተው አንተ። ሀምሳ ዓመት ሞልቶት ይዋሻል እግዚአብሔር እንዲልሻል፣ የዚህ ሁሉ ህዝብ አጢአት ይሰረያል የአንቺ ግን አይሰረይም። እኔ ደስ ያለኝ ነው ታውቃለህ፣ እንደዚህ አይነት አገልጋዮች ምን ታውቃለህ፣ እዛ ዳዊት ጋር እየተማራችሁ ተበላሽታችኋል። ማለት የሚፈልጉት ትሞታል ሲሉ፣ አዎ ትጠፋለህ። እሺ ፓስተር ይሁን መላ ፍጠር። ኢየሱስ ኢየሱስ የት ሄዶ ነው መላም ይፈጥርልኝ። እንደኔው የዳና ኃጢአተኛ አይደልን? ጌታ እኩል የሞተለስ አይደልን። እዛ ትሄዱና ይሉሃል። እንደዚህ አይነት ሰዎች እውነት ነው። የእግዚአብሔርን ቃል ላይ ብቻ ትኩረት አድርገን ስናጠና ገለባው ገለባ እንደሆነ ይታየናል፣ ስንዴው ስንዴ እንደሆነ አጥረተና ያለ ማንም ፓስተር በሚል ስም ነቢይ በሚል ስም አያስፈራራ። ከዛች የነበራችሁ ሰዎች ታስታውሳላችሁ፣ እዛው መለሰችለት። ውሸትን ነው። ይሄ ከራስ ነው። እግዚአብሔር አባቴ ነው ጠላቴ አይደለም አለች አይደል? ያንከ ዴድስ እንዳለች እሷ ልጅ እዚህ ብትኖሪ በኋላ እንደው ብትጸልይልኝ። እውነት እኔ ያስወራኝ የክህነታችን ቋሚና ዋነኛ የመጀመሪያ ስራ ኢየሱስና ሐዋርያት ያኔ ያነደዱትን የወንጌል እውነት እሳትና ያን የምንጠብቅበት የመንፈስ ቅዱስን እሳት ማንም ሰው እንዳያስጥለን መሟሟት ይኖርብናል። ያን ትምህርት መጠበቅ ይኖርብናል። ደስ የሚል ቆንጆ መልዕክት ነው። እግዚአብሔር አባቴ ነው፣ እውነት ነው። ጠላቴ ያለ ክብር ለኢየሱስ ይሁን። እንግዲህ ምንም ማድረግ አይቻልም። ኢየሱስ ብቻውን ያንናል። ስሙ ይነንም። ሚራክል መኒ፣ ሚራክል መኒ ብለው ህዝብ የሚያስቱ የዘመናችን ነቢያት አጋንንት የሚነዳቸው ናቸው። እደግመዋለሁ ሚረክል መኒ እያሉ ህዝብ የሚነዱ እንተነቢያለን የሚሉ ከፎጣ ከምንጣፍ ስር ብር በቀለ ከጣሪያ ዘነበ የሚል የሰይጣን አገልጋይ፣ የአጋንንት አገልጋይ። የቤተ ክርስቲያን ተልእኮ ገንዘብ ማዝነብ አይደለም ባይዘው። የቤተ ክርስቲያን ተልእኮ የክርስቶስ ኢየሱስን ወንጌል በመስበክ ነፍሳትን መናጠቅ፣ ከሲኦል ነፍሳትን ማዳን ወደ ሲኦል የሚወርደውን ህዝብ በጌታ በኢየሱስ አምነ የዘላለም ሕይወት ታገኛለህ ብሎ ወንጌል ሰብኮ በአብ በወልድ በመንፈስ ቅዱስ ስም አጥምቆ ደቀ መዝሙር ማድረግ ነው። this is it። የቤተ ክርስቲያን ዋነኛ ተልኳ አልቲሜት ጎሏ ይሄ። ብር ማሳደድ አይደለም። የባንክ ቡክ እያመጣ መድገም ማስደገም አይደለም። ይሄ ከጠንቋይ ቤት የማይለይ አካሄድ ነው። ክብር ለኢየሱስ ይሁን። በእንደዚህ አይነት መንገድ የምትሄዱ ሰዎች ተጠንቀቁ፣ እንዳትበሉ የተወሰነ ጊዜ ከሁላችን ተሸውደን ነበር። ይሄ ጠንቆላ እኮ ነው። ሊትራል ጠንቆላ በጌታ በኢየሱስ ጠንቋ ቤት ሄዶ እንደማሰራት እኮ ነው። ተረጋጉ። ሌብነት አለ በኢየሱስም። ይህን ደጋግመን ነው የምናወራው። ያልነቃ ሰው አሁንም አለ፣ የሚበላ አሁንም አለ። የሆነ ጊዜ ነግተ ወይኔ እንዲባሉ አይባልም። ከአሁኑ ኑ። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። እንደዚህ ነገር የለም። ከሰማይ የሚዘንብ ብር አለ አረ ተው ተው፣ አረ ተው አረ አደብ ግዙ። ክብር ለኢየሱስ ይል። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ለዛሬ የነበሩ መልእክቶች እነዚህ ነበሩ። ቀጣይ ወለለ ንገናኛ ለሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችሁ ነው። ተባረኩ።